ዓለም ገናን ለማክበር አምፖል ትሰቅላለች፣ ስጦታ ትገዛለች፣ ድግስ ታዘጋጃለች። ቤተ ክርስቲያን ግን ቤተ ክርስቲያን ወደ በረሃ ተወርዳለች። ዓለም ብሉ ጠጡ ስትል ቤተ ክርስቲያን ጹሙ ጸልዩ ትላለች። ለምን? ገና የደስታ በዓል አይደለምን? ታዲያ ለምንድን ነው ከልደቱ በፊት ለአርባ ሦስት ቀናት እንድንራብ እንድንጠማ ስጋችንን እንድንቀጣ የታዘዝነው ይህ ዝም ብሎ ሥርዓት አይደለም። ይህ የአርባ ሦስት ቀናት ጉዞ የሰው ልጅ ታሪክ ትልቁን ምዕራፍ የያዘ ጉዞ ነው። ይህ ጾም አዳም ገነትን ሲናፍቅ ያነባው እምባ ነው። ይህ ጾም ሙሴ በሲና ተራራ በእሳት መሐል የቆመበት ጽናት ነው። ይህ ጾም ኢሳይያስ ድንግል ትጸንሳለች ብሎ የተነበየበት ነቢያት በሞት ጥላ ውስጥ ሆነው መቼ ተመጣለ እያሉ የጮህበት የናፍቆስ ዘመን ነው። ዛሬ በኦርቶዶክስ ቲዩብ ብዙዎቻችን የገና ጾም ብለን የምንጠራውን አባቶቻችን ግን ጾመ ነቢያት ጾመ አዳም የምስራቅ ጾም እያሉ የሚጠሩትን ታላቅ የጾም ታሪክ ምስጢር እና ጥልቅ ትርጉምን እንመረምራለን። ለአርባ ቀናት ለምን ሆነ? ሶስቱ ቀናት ከየት መጡ? በዚህ ጾም ውስጥ የተደበቀው የተራራ ተአምር? ምንድን ነው? መልሱን ለማግኘት አብራችሁን ወደኋላ ወደ ዘመነ ብሉ ይንጓዝ። ሰላም ጤና ይስጥልኝ የእግዚአብሔር ቤተሰቦች፣ እንኳን ወደ ገና ጾም ወይም ጾመ ነቢያት በሰላም አደረሳችሁ። ይህ ጾም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካሉት ሰባት አጽዋማት አንዱ ሲሆን ከኅዳር 15 ጀምሮ በዓለ ልደት ታህሳስ 29 ድረስ የሚጾም ጾም ነው ነገር ግን ወደ ታሪኩ ከመግባታችን በፊት ይህ ጾም ለምን በብዙ ስሞች እንደሚጠራ መረዳት አለብን። ስሙ ታሪኩን ይናገራልና። አንደኛ፣ ጾመ ነቢያት ወይም የነቢያት ጾም። ይህ ዋና መጠሪያ ነው። ነቢያት ክርስቶስን ለማየት መሲሆን ለማግኘት ያደረጉትን ተጋድሎ እናስብበታለን። አንበሳ ስነፈ የነቢያት ጽድቅ ጠወለገች እንዳለ ቅዱስ ያሬድ ነቢያት ጸሎታቸውን ወረደ እግዚኦ ውስተ ምድር አቤቱ ወደ ምድር ወረድ እያሉ የተወበት ጾም ነው። እኛም ዛሬ እነርሱን መስለን የተነበዩት ትንቢት እንደደረሰ የምንመሰክርበት ነው። ሁለተኛ ጾመ አዳም ወይም የአዳም ጾም። አዳም ከገነት ከተባረረ በኋላ ስለ ኃጢአቱ ተጸጽቶ ወደ ቀድሞ ቦታው እንዲመለሰው የጾመው ሰው ነው ተብሎ ይታመናል። ክርስቶስ ወይም ዳግማዊ አዳም መጥቶ የመጀመሪያውን አዳም ያዳነበት ሚስጢር ስለምናስብበት ጾመ አዳም ይባላል። ሦስተኛ ጾም ጾመ ስብከት፣ ስለ ክርስቶስ መወለድ በስፋት የሚሰበክበት ወንጌል የሚነገርበት ወቅት ስለሆነ ነው። አራተኛ ጾመ ፊልጶስ ወይም የፊልጶስ ጾም፣ ይህ ስያሜው ከሐዋርያው ፊልጶስ ጋር ይያያዛል። በግጽ ቤተ ክርስቲያን ታሪክ ሐዋርያው ፊልጶስ በሰማዕትነት ካረፈ በኋላ ምዕመኑ አስከሬኑን ለማግኘት ጾም ይዘው እግዚአብሔር እንደገለጸላቸው ስለሚነገር ነው። እንግዲህ ይህ ጾም ዝም ብሎ ምግብ መተው አይደለም፣ የታሪክ ማህደር ነው። አርባ ሦስቱ ቀናት ከየት መጣ? ብዙ ምዕመናን የሚጠይቁት ጥያቄ አለ። ጌታችን የጾመው አርባ ቀን ነው። እኛም ባቢይ ጾም የምንጾመው 55 ቀን ነው። ታዲያ የገና ጾም ለምን አርባ ሶስት ቀን ሆነ? አንዳንዶችስ ለምን አርባ አራት ቀን ይላሉ? ይህንን ምስጢር ለመፍታት ጾሙን ለሁለት መክፈል አለብን። አርባ ቀናትና ሦስት ቀናት። በመጀመሪያዎቹ አርባ ቀናት እንጀምር። ይህ የመጣው ከሊቀ ነቢያት ሙሴ ታሪክ ነው። በኦሪት ዘፀአት ምዕራፍ 24ና 34 ላይ እንደምናነበው ሙሴ የእግዚአብሔርን ሕገ ጽላቱን ለመቀበል ወደ ሲና ተራራ ወጣ። በዚያም አርባ ቀናትንና አርባ ሌሊትን ቆየ እንጀራም አልበላም ውሃም አልጠጣም ልብ በሉ ሙሴ የጾመው ቃለ እግዚአብሔርን ወይም ሕጉን በስላት ተቀርጾ ለመቀበል ነው እኛ ደግሞ በገና ጾብ የምንጾመው አካል ዘለ ዓለም የሆነውን ራሱ ቃሉን ክርስቶስን ከድንግን ማርያም በሥጋ ተቀርጾ ሰው ሆኖ ለመቀበል ነው ሙሴ ለሕጉ ጾመ እኛ ለሕግ ሰጪው እንጾማለን ሙሴ በድንጋይ ላይ የተጻፈውን ቃል ተቀበለ። እኛ በድንግል ማርያም ማሐሰን የተጻፈውን ቃል ሥጋ ሆነ የተባለውን እንቀበላለን። ስለዚህ አርባ ቀን የነቢያት ምሳሌ ነው። ታዲያ ትርፍ ሦስቱ ቀናት ከየት መጡ? እዚህ ጋር ነው አንድ እጅግ አስደናቂና ብዙዎች በዝርዝር የማያውቁት ታሪካዊ ክስተት የሚመጣው። ይህ ታሪክ የሚወስደን ወደ ዐሥረኛው ክፍለ ዘመን ግብፅ ነው። በዘመኑ የነበረው የግብፅ ኃሊፋ አልሙዝ በአይሁድ አማካሪው ገፊት የክርስቲያኖችን እምነት ለመፈተን ፈለገ። መጽሐፍ ቅዱስ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ተነቀል ብትሉት ይነቀላል ይለናልና እስቲ ያሳዩኝ አለ። የግብፅ ኦርቶዶክሲያን ተጨነቁ። ኃሊፋው ተራራው ካልተነቀለ እምነታችሁ ውሸት ነውና ሁላችሁም ትጠፋላችሁ የሚል አዋጅ አወጣ። በወቅቱ የነበሩት ፓትርያርክ አቡነ አብርሃም ወይም ስልሳ ሁለተኛው ፓትርያርክ ሕዝቡን አወጀው፣ ለሦስት ቀናት ጾምና ጸሎት ያዙ። ሁሉም ኪርያላይሶን እያለ ጮኸ። በመጨረሻም ስምዖን ጫማ ሰፊው የተባለ አንድ ቅዱስ ሰው ተገኘ። በፓትርያርኩና በሕዝቡ ጸሎት፣ በስምዖን እምነት በካይሮ አቅራቢያ የሚገኘው ሞቃጣም የተባለው ተራራ ከቦታው ተነቃነቀ። ቤተ ክርስቲያን ከጠፋ አዳነች። እስልምናን የተቀበለው ኻሊፋም ተደነቀ። ለዚህ ታላቅ የእግዚአብሔር ማዳን መታሰቢያ እንዲሆን እነዚህ የተጾሙ ሦስት ቀናት በነቢያት ጾም ላይ ተደመሩ። ይህ ጾመ ሰባ ሰገድ ወይም በግብፅ የተራራ ጾም ይባላል። ስለዚህ አርባ የነቢያት፣ ሦስት የአብርሃም ሶርያዩ ወይም ሞቃጣም ተራራ ሲደመር 43 ቀናት ሆነ ማለት ነው። ማስታወሻ በዋዜማው የምንይዘውን ጨምሮ እስከ 44 ቀናት ይቆጠራል። አሁን ታሪኩን አወቅን፣ ወደ መንፈሳዊ ትርጉም እንመለስ። የገና ጾም የምግብ ጉዳይ ብቻ አይደለም፣ የዝግጅት ጉዳይ ነው። አስቡት፣ አንድ ወሳኝ እንግዳ ወደ ቤታችሁ እየመጣ ነው። ምን ታደርጋላችሁ? ቤታችሁን ታሰዳላችሁ? ምግብ ታሰናዳላችሁ፣ ልብሳቸውን ታቀናላችሁ። በገና ጾም ወደ ዓለም እየመጣ ያለው ተራ እንግዳ አይደለም፣ የዓለማት ፈጣሪ ነው። ነቢያቱ ይህንን ጌታ ለማየት ለሺህ ዓመት አጠበቁ። ኢሳይያስ፣ እነሆ ድንግል ትጸንሳለች አለ። ሚኪያስ፣ አንቺ ቤቴሌም ገዢ ይወጣልሻል አለ። ዳዊት፣ በደመና ውረድ አለ። ይህ ጾም እኛ ከነዚያ ቅዱሳን ነቢያት ጋር የምንተባበርበት የእነርሱን ናፍቆት የምንጋራበት ጊዜ ነው። በዚህ ጾም ልባችንን የከብቶች በረት አድርገን እናዘጋጃለን። ምክንያቱም ክርስቶስ የሚወለደው በንጹሕ ልብ ውስጥ ነውና፣ ቅዱስ ያሬድ ይህንን ወቅት ዘመነ ስብከት ብሎ ሰይሞታል። በየሳምንቱ የሚዘመሩት ዝማሬዎችም ይህንኑ የናፍቆት ታሪክ ይታርካሉ። ታዲያ በገና ጾም ምን ማድረግ አለብን ታሪኩን ሰምተናል አሁን ወደኛ ሕይወት እንምጣ በዚህ በዘመናችን በዘመነ ነቢያት ወቅት ምን ማድረግ ይጠበቅብናል ሥጋና ወተት መተው ብቻ በቂ ነውን በፍጹም ቅዱስ ያሬድ ጾም የሥጋን ፈቃድ መግደያ የነፍስ ቁስንን መፈወሻ ነው ይላል በዚህ ጾም ልናደርጋቸው የሚገቡ ሦስት ዋና ነገሮች አሉ አንደኛ፣ ከኃጢአት መጾም። አባቶቻችን አፍ እየጾመ እጅ አይስረቅ፣ ሆድ እየጾመ አፍ አይሰደብ ይላሉ። ምግቡን እንደተውቁ ሁሉ ኪመን ሐሜትንና ክፋትን ተው። የነቢያት ጾም የነሳ ጊዜ ነው። ነቢያቱ ለሕዝቡ ኃጢአት አለቀሱ፣ አንተም ለራስ ኃጢአት አልቅስ። ሁለተኛ፣ ስለ ሰላም መጸለይ ነቢያት ለዓለም ሰላም ወይም ለክርስቶስ መምጣት ጸለዩ። ዛሬ ዓለማችን ሰላም አጥታለች። በጾመ ነቢያት ስለ አገራችን፣ ስለ ቤተ ክርስቲያናችን፣ ስለ ታመሙትንና ስለ ታሰሩት አብዝተን ልንጸልይ ይገባል። ጾሙ የፍቅር ጾም ይባላልና። ሦስተኛ መጽዋዕት መስጠት። ጌታችን የተወለደው በድህነት ነው። በከብቶች በረት በግርግም ነው። ይህ ጾም ደዎችን የምናስብበት ነው። ገና ሲደርስ ለራሳችን የምንገዛውን ልብስ ወይም ምግብ ከመቀነስ በፊት ለተቸገሩት አካፍል፣ ክርስቶስን በደዎች መልክ ታገኘዋለህና። የገና ጾም ወይም ጾመ ነቢያት የታሪክ ድልድይ ነው። ከአዳም ውድቀት ወደ ክርስቶስ ማዳን የሚያሸጋገረን ድልድይ፣ ከሙሴ ሕግ ወደ ወንጌል ጸጋ የሚወስደን መንገድ፣ ከጨለማዋ ወደ ብርሃን የምንጓዝበት ጉዞ ለአርባ ሶስት ቀናት የምንጾመው ሰውነታችንን ለመቅጠስ ሳይሆን ነፍሳችንን ለታላቁ እንግዳ ለማዘጋጀት ነው። በመጨረሻው ቀን በገና ዋዜማ ተወለደልን፣ ወልድ ተወለደልን ብለን ስንዘምር ደስታችን ሙሉ የሚሆነው የናብቆቱን ዋጋ በጾም ስንከፍለው ነው። ወዳጅ፣ ይህ ጾም ለአንተ ምንድን ነው? እንደ ልማድ የምታልፈው ወይስ ሕይወትህን የምትቀየርበት የዘንድሮው የገና ጾም በተለየ መንፈስን ጀምረው። ከነቢያቱ ጋር ቆም፣ ከአባቶች ጋር ጸለይ። ይህ ቪዲዮ ስለ ገና ጾም ወይም ጾመ ነቢያት ያላችሁን ግንዛቤ እንደጨመረ ተስፋ እናደርጋለን። የነቢያቱ በረከት፣ የሐዋርያቱ ረድኤት፣ የሰማዕታቱ ጽናት በሁላችን ላይ ይደር። መልካም የጾም ጊዜ ይሆንላችሁ። ይህንን ቪዲዮ ለሌሎች ማጋራት ወይም ሼር በማድረግ ወንጌልን እንስበክ። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ሐሳባችሁን በኮሜንት አካፍሉን። ወስብሐት ለእግዚአብሔር።